ሲያስከበር ከዛ እሷ ደግሞ እሺ እያለች እርግጠኛ ነሽ? ደግሞ አንቺ አታወሽ ሰምቻታለሁ። እኔ ጊዜ የተጫወቱ እየሰማት ነበር። የት ነበር መጣለሁ ያላት ቤት ነ ከማጋ ነበር እያወራችው የነበሩ አሁን እኮ አደለም ያወራችው። እሱ ገብቶኛል ማለት ከማጋ ነበር ስታወራ የነበረው። ደረጀ ደረጀ እያለች ትጠራ ነበረ። ደረጀ ደረጀ እኮ አባትሽ ነው። ከእሱ ጋር አስተዋራን የሰማሻት ይዚና ሽ ዳጣን ጥሪያ ናታን ይፈልግሻል ብያት፣ ፊልም ምን ያደርግልሻል ብያት እና ደግሞ በቃ ትምጭ ይደክምሻል። እንደዚህ ያሳደግሽ አባዬ እሷ ናት የነገረች ዋንጭ የነገረችኝ አባዬ ከናታን ጋር ውዴ ውዴ እየተባባሉ እንደሚጻጻፉ አልነገረችህም? ከማርታ ጋር አውርተንበታል። ዳጣ እንደዚህ አታደርግ። ያንቺን አክራምናታለሁ። እኔንም አታምነኝም አቢጌል። ናታን ሸበላው በዳጣ ፍቅር እየተብሰለሰለ ይገኛል። እስከ ዛሬው እንኳ ባይን ነበር፣ ያሁኑ ደግሞ ይባስ ብሎ ከልቡ ገብቶ አላስቀምጥ አላስተኛው ብሏል ማለት ነው። ውድ ቤተሰቦቻችን፣ እንግዲህ ማንበብ አልቻለም። መጽሐፉን ይገልጠዋል፣ ግን መጽሐፉ ላይ የምትታየው ዳጣና ዳጣ ብቻ ነች። እንግዲህ ፍቅር ገብቶለታል። ወይኔ ናታን፣ በቃ እንደዚህ ሆንኩኝ ማለት ነው። በቃ ፍቅር ያዘኝ። ፍቅር ማለት እንዲህ ነው እያለ እንግዲህ አንዴ በጀርባው አንዴ በሆዱ አንዴ በግንባር አንዴ በኮኑ በቃ እየተገላበጠ ነው። አንዴ ይቆማል፣ አንዴ ይቀመጣል፣ አንዴ መጽሐፉን ያነሳዋል፣ ይጥለዋል፣ ይወረውረዋል። እኔ ያንን የሚሳሳለትና ሰዎቹ እንኳ ብድግ አርገው ጣል ሲያደረጉት የሚሳሳለትን መጽሐፍት እንኳ ከእጁ ላይ እየወረወረው ይገኛል። አይ ፍቅር፣ አይ ፍቅር፣ ፍቅር አለመኔው እንግዲህ ፍቅር፣ ፍቅር፣ ፍቅር ይለኛል። ፍቅር ይዞኛል፣ ምን ይሻለኛል ነው ነገሩ። እየሾ ደዝ የሚለው የምትረዳው ማን ነው? ሰላም ነች። ሰላም እንዴ፣ ምንድን ነው ግን ፍቅር ይዞሃል እንዴ? ያለችው ነበረና ስለ ዳጣ በቃ ጥያቄዎችን እየጠየቀ ነበረ። ፍቅረኛ ያላት ሆነ ወይ ሰላምዬ፣ ምናምኑ እንዴት ጠየከኝ እያለችው ነበር። ሰላማዊ እንደዝብዬ ነው አለት። አረ እኔ መቶ ፐርሰንት ጓደኛ እንደሌላት እርግጠኛ ነኝ። ሲቀጥል ደግሞ እንኳን የፍቅር ጓደኛ ሊውላት ቅርቶ ስለፍቅር የምታገ ጉዳይ የላትም ዳጣዬ፣ ዳጣ እኮ እንደዚህ ነች እያለ እንግዲህ ሰላምዬ እንትን እያለችለት ነው ታዲያ ምስል አውድድ ከታፈቅርካት እንዴ ፍቅር ያዘህ? እንዲ ያለችው ነበር እሷን አለማውደድ እሷን አለማፍቀር ታዲያ እንዴት ይቻላል ነው ያለው። እንግዲህ ጋይስ አስባችሁታል እሷን አለማፍቀር እንዴት ይቻላል? እና ሳላምዬ በቃ ብስራ ይዞ ምን ችግር ታዲያ እንደዚያ ከሆነ ደግሞ አለውልህ እኔ አለሁ፣ ለእኔ ጣለው፣ በእኔ ጣለው ሁሉንም ነገር እኔ አስተካክለዋለሁ ነበር ያለችው ማለት ነው። እንግዲህ በሱም ደስ ብሎታል። የሚገርመው እንግዲህ አላስቀምጠው አላስተኛው አላስበላው ነው ያለው። ምግብ እንኳን መብላት አልቻለም። እና ምኑ ነው ምራትን እንኳን ማት በላው ስትለው ሰላም እንግዲህ አይ ሰላምዬ፣ ይሄ እንዴት አርቂ ብለሽ ነው ነግሬሽ የለ ችግር የለውም እኮ ደሞ ምናምን አላት። ዋና አይ እንደዛማ መሆን የለበትም ብላ እንግዲህ ምግብ ክላሱ ድረስ ነው የመጣለት፣ ውድ ቤተሰቦቻችን፣ ምክንያቱም በጣም ውስጡ እንትን አይደለም። ዳጣን ደግሞ ነይ ቶሎ ብሎ ቢያስጠራት ክላሱ ውሃን ጥሪያት ብሎ ነይ ቢያስብላትኝ ደግሞ በየት በጎ ብላ ማለት መምጣት አልቻለችም። እሷ ፊልም እያየች ስልኳ ላይ ስለሆነ ምክንያቱም ዳጣ ምንም የምታሰበው ነገር የላትም። ደሞ በተለይ ሰሞን ላይ ደግሞ ዳጣን እሱ ለማስቀናት ብሎ ኤቢ ጋር በሚያደርገው ነገር ዳጣ ደስተኛ ነች። ምክንያቱም ኤቢ ከእሱ ጋር ከሆነች እሷን ሰላም ትሰጣታለች። ስለዚህ እዳጣ ደግሞ ሰላም ማግኘቷ ለሷ ትልቅ ነገሯ ነውና አሁን ላይ በተለይ ምን በፊት አሁን ቶሎ ምናምን ሲላትም የሆነ እሱ ጋር ትሄዳለች ምናምን ይሆናል አለ ግን፣ አሁን ላይ ኤቢም ዘግሪም ደድርሽ ስላለች ሁለተኛም ደግሞ በቃ ለሱም ጥሩ እንትን ላይ ሆን ይችላል ብላ ስላሰበች አትሄድም ማለት ነው እና እንግዲህ ነይቶሎ ብሎ እንኳ ካንዴ ሁለቴ ሶስቴ ሰውሃን ቢልክባትኝ ለራስ ከመጣና ተሆነ እንጂ እኔ ፊልም እያየሁኝ ነው ብላ ነው እንግዲህ እምቢ ያለችው። በዛም እንግዲህ ያው ጥሩ እንትን ላይ ባይሆንም ግን ያው ችሎታል ችሎታል፣ ምንም ማድረግ ስለማይቻል ማኖ። ቤተሰቦቻችን ሌላ ሰላም በጣም ደስተኛ ነች እንግዲህ በማርገዟ። ሁላችንም ያው ሰላም አንድ ያደርግ ጊዜ ታውቃላችሁና፣ በጣም ነው ደስተኛ ነች፣ ምክንያቱም ራሷን መተካት ስለምትፈልግ በቃ ፈልገው ስለሆነ እሷ ያደረገችው በጣም ደስተኛ ናት። ያው ባለፈው ክፍል እንዳያችሁት ወይዘሮ ማርታ ሰውየውን ካልተናገርሽ የልጅሽን አባት አሳውቂ እኛ እንደርሻለን፣ ግን አባት እነሱን ማወቅ አለበት። ልጅሽ ድቃላ መባል የለበትም። እንችና አባት መሆን አትችም፣ ስለዚህ አምጭ ብላ ይዛት ነበረ እና ስልኩን ስጭኝ፣ እኔ ደውልለታለሁኝ፣ እነግረዋለሁ ብላን ነበረ። እንግዲህ ሰላም እንደነገርኳችሁ የትም ቦታ ሄዳ አይደለም ለሚያረግዘችው እዚሁ ነው እና። ስለዚህ የማንም ብላ ስልክት ስጀመር ጀመር እንደዚህ የምታወራው ሰው እንኳ የላትም። ለፈጣሪና ለፈጣሪ እንግዲህ በጣም ከመጨነቋ የተነሳ እሺ ስልክ ላንጣ ብላ እንግዲህ ሂዳ ዳጣ ነበር። ዳጣ የዛሬን ቅበሬን፣ እንጉድን፣ ኩል ተዋረድ ኩልሽ ያለቻት እንግዲህ። ዳጣመሽን ጎበዝ ሴትነች፣ አስተዋይናት እና ለነገሮች መላ ነው የምትፈልገው። እንዴ ለምን እንደዛ እናደርጋለን? እንደዛ ከማድረጋችን ይልቅማ እውነታውን መጋፈጥ ሲቀጥል፣ ደግሞ የማትፈልጊ ከሆነ አይ አልፈልገውም፣ መደወልም፣ አሳውቅም፣ አልፈልግም ብለሽ ለምን ትየን አታሳምኝም፣ ማዋሸትም አይለብሽም ብላ እንግዲህ አብራት ሂዳ ወይዘሮ ማርታን አሳምነዋታል ማለት ነው። እስኪ ዙሮ ከሆነም እሺ ደግ፣ እስኪ ዛሬን እኔውና ቀስበን እንመካከርበታለን ያለች ወይዘሮ ማርታም እንግዲህ ያው በዛሬ በዚህ ታልፏል። ጋሽ ደረጃ እና ማርታ እያወሩ ነበረ። እንግዲህ ሰላም ተከራይ እንዲህ ወይ ቤት ተከራይ ታጡጣን እያላት ነበረ። ወይዘሮ ማርታ ወይዘሮ ማርታ አረ እዙ ትሁን እዙ ነው መውለድ የምፈልገው ሊደብራት ይችላል እያለች ነበር። እንደዚያ ከሆነማ ታዲያ አዲስ ሰራተኛ ማምጣት አለብን እኮ ምክንያቱም እያላን ነበረ። እንግዲህ ያው አሁን አምስት ወሯ ስለሆነ እስከ ስምንት ወሯ ድረስ መሽም የተወሰነ ትሰራለች፣ ከዛ በኋላ አዲስ ሰራተኛ እንጨምራለን እና እሱ አምስት ትታረሳለች ነው ያሉት። እነሱም እንግዲህ እሱ ሁኔታውን እያየን እናመቻችኋለን ና ማለት ነው፣ ውድ ቤት ሰዎቻችን። ሌላ እንግዲህ ኤቢ ናታንን ይኸው እንግዲህ አስገድዳ ልትደፍረው ነው። በስመ ስላሴ እውነት ማለት ነው። ጋይስ ይኸው ና ምግብ ቤት ካሌር ንብላይ ዛው ሄድሽ ምግብ እየበሉ እዛ በቃ፣ ማትለው ነገር በቃ ካሁን በኋላ አንተ ባሌ መሆን እንድትሆን ነው መፈልገው በቃ፣ አጠገቤ ነጠፋ አልፈልግም። ከዛ ደግሞ ብዙ የሚረብሹኝ ሰዎች ስላሉ ብዙ ሰው ፈላጊ ያለኝ እኮ ምናምን እያለችው ነበርና። እና ፈላጊ ካለስ ካለ ከነዛ መርጠሽ አንዱና ትጂም እንዴ እንዴት እየተጫወትክብኝ ነው እንዴ? እኔ እኮ ድሻ ላፈቅርሻለሁ ብልኛል እንዴ? አብረን እንሆናለን ብልኛል እንዴ? እንዴት ደስ ትለኛለ ስትለው አብረን እንሆናለን ማለትና እኔ አፈቅርሻለሁኝ ማለት ይለያል። እኔ አፈቅርሻለሁ አላልኩም እና እንደዚያ ብለሽ አታስቢ። ዘንበር ያላት በጣም ነበር የተናደደችው። እንግዲህ እሱም አልበቃ ብሏት ለአባቷ ሳይቀር ተናግራ ነበረ። ከዛ ሚዲያ እንግዲህ ያደረገችው ምንድነው ሌሊት መኝተው በሌሊት ልብስ በቢጃማ ክላሱ ድረስ መጣችበት ማለት ነው። ወደ ቤተሰቦቻችን እንግዲህ እናታን በጣም ነው የደነግጠው። ግን ደህና ነሽ ጤነኛ ነሽ በሰላምሽ ነው ነበር ያላት የመጀመሪያ ጥያቄው። እና አዎ ሰላም ነኝ ጤነኛ ነኝ ምንም ሁሉ ነገር ሰላም ነኝ ጤናማ ጤና ነኝ አሁን ነበር ያለችው ማለት ነው። እንግዲህ እናታን እንደዚህ ብታደርገሽ እንደት እንደዚህ አባይስ ቢ ምን ይላል ምናምን ታይ እንደዚህ አይደረግም ይሄ ነገር በቃ ማለት የማይሆን ነገር ውስጥ እየገባሽ ነው ምናምን ሲላት፣ አይ አልወጣም ዛሬ ምን እንደምትል አጉድህና ይሄ ነበር ያለችው። ማነው እንግዲህ እናታንም እኔ ለባ እናገራለሁኝ ለአባ ነበር ያላት። የአባትነቱ ለእኔ እንጂ ላንተ አይደለም ብለህ ነው አባዬ የምትለው ደግሞ ምናምን ብላ እንግዲህ ነበር ያለችው። እኔማ ጣርቼ ከምናገር ከማዋርድሽ ውጭ ሲላት፣ ምን ብትለው አሪፍ ነው ጋይስ አሁን ጠርቶ ሊደፍሬ የነበረ ብዬ ጉዲሁን ነው የማረ እንትን እምለው እንዴ፣ እሷ ናት ሊደፍሬ የመጣችው። እሱ ነው የዴፍ። መቼ ደረሰባት? እረ ወይኔ! በስመ አብ ወሎ መንፈስ ቅዱስ፣ ምን ሆና ነው ልጅቷ? ጤንነት አላት ግን? እረ በስመ አብ፣ የሚገርም ነው ጋይስ።